ሰላም ሰላም የተወደዳችሁ የተከበራችሁ የሥነ ምግብ ሚዲያ ቤተሰቦች እንዴት ናቸው። የሥነ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሰው ፓፓያን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። እንደሚታወቀው ፓፓያ በማይታመን ሁኔታ ጤናማ የሃሩር ክልል ፍሬ ነው ብሎ መውሰድ ይቻላል። ፓፓያ በትንሹ ጣፋጭ ለስላሳ፣ እንዲሁም ደግሞ አረንጓዴ ቢጫ ቀለም ያለው ሲሆን በክብደት ደረጃም ከአንድ እስከ ሁለት ኪሎ ግራም ሊመዝን ይችላል ማለት ነው። ከጣፋጭነቱ የተነሳ ፓፓያን ጤናማ ነው ወይ ብሎ ጥያቄ ካለት፣ አዎ ጤናማ ነው። ምክንያቱም ፓፓያ በኦክሲደንት በፋይበር በቫይታሚን ሲ እና በቫይታሚን ኤ እንዲሁም በሌሎች በጣም በብዙ ቁልፍ ንጥረ ነገሮች የበለጸገ ስለሆነ ማን ነው ስለዚህ ፓፓያን ከተለያዩ ምግቦች ጋር አብሮ መጠቀም ይቻላል፣ ወይም ደግሞ ፓፓያን የተለያዩ ምግቦች ላይ ጨምሮ አብሮ ማዘጋጀት ይቻላል ማለት ነው። ከፓፓያ ጋር ተያይዞ አንድ ሰው አንድ ትኩስ ጥሬ ፓፓያ ቢጠቀም ወይም በላበባል። አንድ ትኩስ ጥሬ ፓፓያ 145 ግራም ይመዝናል። ይህ በውስጡ ምን ምን ነገሮችን ይዟል የሚለውን ስናይ አንደኛ በካሎሪ ደረጃ 62፣ በቅባት ደረጃ 0.4 ግራም፣ በሶዲየም ደረጃ 11.6 ሚሊግራም፣ ካርቦሃይድሬቶች ላይ 16፣ ፋይበር ላይ 2.5 ግራም ስኳሮች ደግሞ የያዘው 11 ግራም ፕሮቲን ላይ 0.5 ግራም ቫይታሚን ኤ ላይ 62 ሚሊ ግራም እንዲሁም ደግሞ ቫይታሚን ሲ ላይ 88.3 ሚሊ ግራም ይዟል ማለት ነው። ይህ መረጃ ከዩኤስዲኤ የተወሰደ መረጃ ነው ማለት ነው። አንድ ፓፓያ ውስጥ እናገኘው የምንችለው የምንድን ነው ማለት ነው፣ የኒውትሬንት መጠን ማለት ነው። ስለዚህ ከዚህ በመቀጠል ደግሞ የምናየው አንድ ሰው ፓፓያን ቢጠቀም ሊያገኛቸው የሚችላቸውን የጤና በረከቶች ይሆናል ማለት ነው። አንደኛ ላይ የምናገኘው ፓፓያ የምግብ መፈጨትን ያፋጠናል። ልክ እንደ አብዛኞቹ አትክልትና ፍራፍሬ ፓፓያ በፋይበር የበለጸገ ሲሆን ይህም ለጥሩ መፈጨት አስፈላጊ ነው። ፓፓያ ውስጥ ያለው ፓፓይን ኢንዛይም ፕሮቲንን በቀላሉ እንዲዋሃድ ያደርጋል። ይህ ኤንዛይም እንደ ምግብ መፈጨት ችግር ለማስታገስ ይረዳል። የአንጀት እንዲሁም ደግሞ የምግብ አለመፈጨት እንዲሁም የሆድ ድርቀትን ያስታግሳል ወይም ደግሞ ይከላከላል። በፓፓያ ውስጥ ያለው ከፍተኛ የፋይበር ይዘት መደበኛ የአንጀት እንቅስቃሴን እንዲሁም ደግሞ አጠቃላይ የምግብ መፈጨት ጤናን ያበረታታል ወይም ደግሞ ከፍ ከፍ እንዲነ ጤናማ እንዲሆን ያደርጋል። ፓፓያ ፕሮቲኖችን ለማፍረስ ይረዳል። በአንድ ጥናት ላይ ለአርባ ቀናት በፓፓያ ላይ የተመሰረተ ቀመር የወሰዱ ሰዎች በሆድ ድርቀትና በሆድ እብጠት ላይ ከፍተኛ መሻሸሎችን አስመልክተዋል ወይም ደግሞ አሳይተዋል ማለት ነው። ዘሮቹ፣ ቅጠሎቹ እንዲሁም ደግሞ ስሮቹ በእንስሳትና በሰዎች ላይ ቁስሎችን እንደሚፈውሱም ተረጋግጧል። ስጋን ማግኘት ወይም መፍጨት ከተቸገሩ ምግብ ከማብሰለው በፊት ለመብላት ቀላል እንዲሆን ከፓፓያ ጋር ቀላቅለው ይስሩት ወይም ደግሞ የተወሰነ የፓፓያ ጁስ ያፈሱበት ማለት ነው። ስጋው ላይ በወረተኛ ደረጃ የምናገኘው ክብደትን ይቀንስልናል ማለት ነው። ፓፓያን በምንጠቀም ጊዜ ክብደቱን ለመቆጣጠር ከፈለጉ ፓፓያ ለአመጋገቡ ጥሩ ተጨማሪ ምርጫ ነው ብሎ መውሰድ ይቻላል ማለት ነው። ዝቅተኛ የካሎሪ ይዘት አለው፣ ነገር ግን በጣም አስፈላጊ በሆኑ ነገሮች ከፍተኛ ነው። ይህም የሚያረካ ግን ጤናማ መክሰስ ያደርገዋል። ፓፓያ ውስጥ ያለው ፋይበር ረዘም ላለ ጊዜ የመርካት ስሜት እንዲሰማውት ይረዳል። ይህም በተዘዋዋሪ ከመጠን በላይ የመብላት ፍላጎትን ይቀንሳል ማለት ነው። ስለዚህ ከመጠን በላይ የመብላት ፍላጎት ከተቀነሰ ደግሞ የእርስዎ አንጀት እና ጨጓራ ወይም ሰውነቶ ያለውን የምግብ ውስጡ ላይ ያለውን ምግብ በመጠቀም ኢነርጂ የሚሰጥ በመሆኑ ምንድነው ኦብሲቲ ወይም ከመጠን በላይ ውፍረት እንዳይፈጠር ያደርጋል ማለት ነው። ሶስተኛ ላይ በሽታ የመከላከል አቅምን በእጅጉ ያሳድጋል። ፓፓያ በሽታ የመከላከል ስርዓትን በመደገፍ ረገድ ወሳኝ ሚና የሚጫወት ኃይለኛ አንቲኦክሲዳንት በሆነው ቫይታሚን ሲ የበለጸገ ነው። አንድ መካከለኛ መጠን ያለ ፓፓያ በየቀኑ ከሚመከረው የቫይታሚን ሲ መጠን 200% በላይ ሊሰጠን ይችላል። ይህም ለሰውነቶ ኢንፌክሽን እና ህመሞችን በብቃት ለመቋቋም ይረዳል ወይም ያስ ይችላል ማለት ነው። ፓፓያ በርካታ በርካታ በሽታዎችን ኢንፌክሽኖችን በመፈወስና ጤናን በመለስ ብቃቱ ይታወቃል። የፓፓያ ፍሬም በሆድ ውስጥ የሚገኙትን እንደ ሪንግ ትል አይነቶች የመግደል ብቃት እንዳለው ይታወቃል። የፓፓያ ቅጠልም ዴንጊ ፌቨር እንዲሁም ደግሞ የቆዳ ህመሞችና ሌሎች የህመሞችን የመፈወስ ብቃት አለው ማለት ነው። እንዲሁም ደግሞ ፓፓያ አንቲ ኦክሲዳንት ባህሪ ስላለው በውስጡ የሚገኙ ልክ እንደ ቫይታሚን ሲ፣ ቫይታሚን ኤ፣ ቤታ ካሮቲን ያሉ አንቲኦክሲዳንት በሰውነት ላይ የሚገኙ ጎጂ የሆኑ ወይም ደግሞ እነዚህ ፍሪ ራዲካል ብለን የምንጠራቸውን ነገሮች በገለልተኝነት ምንድን ነው ማን ነው ይገድላሉ። ማለት ነው ወይም ደግሞ አታክ በማድረግ እኛን ምንድን ነው ማን ነው እንዳንጠቃ ያደረጉናል። ማለት ነው አራተኛ ላይ የምናገኘው የቆዳ ጥራትና ጤንነትን ይጨምራል። በፓፓያ ውስጥ የሚገኙት ኃይለኛ አንቲ ኦክሲዳንተስ ቆዳው ከፀሐይ ጉዳት እንዲያገግም እንዲሁም ደግሞ መጨማደድን ይከላከላል። ፓፓያ የሰውነትን ጤና ከመጠበቅ በተጨማሪ ቆዳው ይበልጥ ጠንካራና ወጣት እንዲመስል ይረዳል። ከመጠን በላይ ነጻ ራዲካል እንቅስቃሴ ለብዙ መሸብሸብና ሌላ ከዕድሜ ጋር ተያይዞ ለሚከሰቱ የቆዳ ጉዳቶች ተጠያቂ እንደሆነ ይታመናል። ፓፓያ ውስጥ የሚገኙት ቫይታሚን ሲ፣ ሊኮፒን ቆዳውን ይከላከላሉ፣ እንዲሁም ደግሞ እነዚህ የእርጅና ምልክቶችን ለመቀነስ ይረዳሉ ማን ነው በአንድ ጥናት ውስጥ ለ10 እስከ 12 ሳምንታት የሊኮቢን ተጨማሪ ምግብ ከፀሐይ መውጣት በኋላ የቆዳ መቅላትን ሲቀንስ ታይተዋል ማለት ነው። በሌላ ጥናት ለ15 ሳምንታት የሊኮቢን የቫይታሚን ሲ እንዲሁም ደግሞ ሌሎች ጸረ ኦክሲዳንቶች የተጠቀሙ አሮጊቶች የገለፃ መስመሮች ጥርቀት ላይ የሚታይና የሚለካ ቅናሽ አሳይተዋል ማለት ነው። ቫይታሚን ሲ ሰውነታችን ኮላጅንን ለመስራት የሚጠቀምበት ቅድመ ሁኔታ ነው። ኮላጅን ለቆዳው ታማኝነት አስፈላጊ ወሳኝ አካል ስለሆነ በቂ የሆነ ቫይታሚን ሲ የቆዳውን ራስን የመፈወስ ችሎታን ያሻሽላል። ጠንካራ የግንኙነት ሾዎች ለመገንባት እንዲሁም ደግሞ ቁስሎችን በትክክል ለማዳን ሰውነታችን ቫይታሚን ሲን ያስፈልገዋል። ፓፓያ የዕለት ተዕለት ግባቶችን ለመድረስ ቀላል መንገድ ነው ብሎ መውሰድ ይቻላል። እንዲሁም ደግሞ ፓፓያ ልክ እንደ ብጉር ሽፍታ እንዲሁም መስሎችን ከመውጋቱም በላይ ቆዳ ላይ ያሉ ቀዳዳዎችን እንዲከፈቱ ይረዳል ማለት ነው። በተለይም ትኩስ የተቆረጠ ፓፓያ ፊቶ ላይ ወይም ቆዳው ላይ መቀባት የሞቱ ህዋሳትን የማሟሟት ብቃት ስላለው ንጹህና የሚያበራ ቆዳ እንዲኖሮት ያደርጋል ማለት ነው። ፓፓያ የቆዳ ኢንፌክሽንን መቁሰልን ስለሚከላከል በሁሉም የውበት መጠበቂያ ቁሳቁስ አምራች ድርጅቶች ምርቶች ውስጥ በዋነኝነት የሚካተት ግብዓት ነው ብሎ መውሰድ ይቻላል ማለት ነው። አምስተኛ ላይ የአይን ጤናን ይጠብቃል፣ እይታን ያሻሽላል ማለት ነው። ቫይታሚን ኤ ለጥሩ እይታ ወሳኝ ነው። እንዲሁም ደግሞ ፓፓያ በጣም ጥሩ ምንጭ ነው። ቤታ ካሮቲን በፍራፍሬ አትክልት እንዲሁም ደግሞ አንዳንድ የፕሮቲን ምግቦች ውስጥ የምንበላው የቫይታሚን ኤ ይዘት ነው። ካሮት ለአይን እንደሚጠቅም ሰምተህ ወይም ሰምተሽ ታውቂያለሽ። ያው እኛም ሁላችንም ሰምተን እናውቃለን። ከዚህ በፊትም እኔ በሰራሁላችሁ ፕሮግራም ካሮት ለአይን ያለውን አስተዋጽኦ ለመዳሰስ ሞከር ያለው ማለት ነው። ስለዚህ ካሮት ብቻ ሳይሆን ፓፓያም የራሱ የሆነ አስተዋጽኦ አለው ማለት ነው። ምን በማድረግ ማለት ነው? የተሻለ እይታ እንዲኖረን በማድረግ እንዲሁም አይናችን ጤነኛ እንዲሆንን በማድረግ ማለት ነው። ስለዚህ ከእድሜ ጋር በተያያዙ ለሚመጡ ልክ እንደ የማኩላር ዲጀኔሬሽን ወይም የመጀመሪያ ደረጃ ላይ ላሉ ሰዎች በቂ የሆነ የቤታ ካሮቲን አወሳሰድ የበሽታን ተጋላጭነትና ክብደትን ለመቀነስ ይረዳል። ማለት ምን ከሆነ ማነው ነው ፓፓያን ከተጠቀሙ ማለት ነው። እንዲሁም ደግሞ ፓፓያ በቫይታሚን ኤ የበለጸገ ሲሆን ይህም ጥሩ እይታን ለመጠበቅ አስፈላጊ ነው። በሎ በመውሰድ ይቻላል። ቫይታሚን ኤ ኮርኒዎችን ለመከላከል ይረዳል። እንዲሁም ደግሞ አጠቃላይ የአይን ጤናን ያሻሽላል። ፓፓያን አዘውትሮ መጠቀም ከእድሜ ጋር የተዛመዱ ማኮላር ሬጀነሬሽን እና ሌሎች ከአይን ጋር የተያያዙ ችግሮችን ለመከላከል ይረዳል ማለት ነው። ስድስተኛ ላይ የምናገኘው የልብ ጤንነትን ይጨምራል። በፓፓያ ውስጥ ያለው ከፍተኛ የቫይታሚን ሲና የሊኮፒን ይዘት የልብ ጤናን ያሻሽላል፣ ለልብ ህመም ተጋላጭነትን ይቀንሳል። በሊኮፒንና በቫይታሚን ሲ የበለጸጉ ፍራፍሬዎች የልብ በሽታን ለመከላከል እንደሚረዱ ጥናቶች ያሳያሉ። በፓፓያ ውስጥ የሚገኙ አንቲ ኦክሲዳንትስ ልብን ሊከላከሉ እንዲሁም ደግሞ ጥሩ ኤችዲል ኮሌስትሮልን የሚከላከለው ውጤትን ሊጨምሩ ይችላሉ። በአንድ ጥናት ውስጥ ለ14 ሳምንት የፈላ ፓፓያ ማሟያ የወሰዱ ሰዎች ፕላይሴቦ ከወሰዱ ሰዎች ያነሰ እብጠት እንዲሁም ደግሞ የመጥፎ ኤልዲል እንዲሁም ደግሞ ጥሩ ኤችዲል ሬሽዮ ነበራቸው። የተሻሻለው ሬሽዮ የልብ ህመም አደጋን ከመቀነሱ ጋር የተያያዘ ነው። በሰውነት ውስጥ አደጋ ሊያስከትል የሚችለውን የሶዲየም መጠን በመቆጣጠር የልብን ጤንነት ያረጋግጣል። በመሆኑም ፓፓያን መመገብ ለልብ ህመምተኞች ይመከራል ማለት ነው። ሰባተኛ ላይ የምናገኘው ፓፓያ ካንሰርን ይከላከላል ማለት ነው። በፓፓያ ውስጥ ካሮቲነስን በመያዙ የሳምባ የአፍና የጉሮሮ ካንሰርን የመከላከል ብቃት አለው። ቀደምት ጥናቶች እንደሚያሳዩት በፓፓያ ውስጥ የሚገኙት ፀረ ኦክሲዳንትስ የካንሰር ተጋላጭነትን ሊቀንስ አልፎም ተርፎም እድገቱን ሊቀንስ ይችላል ማለት ነው። ጥናቶች እንደሚያሳዩት በፓፓያ ውስጥ ያለው ሊኮፒን የካንሰር ተጋላጭነትን ይቀንሳል፣ እንዲሁም በካንሰር ለሚታከሙ ሰዎች ጠቃሚ ሊሆን ይችላል ማለት ነው። ፓፓያ ካንሰርን የሚያበረታቱ ነፃ ወይም ደግሞ ፍሪ ራዲካልስ በመቀነስ ሊሰራ ይችላል ማለት ነው። በተጨማሪም ፓፓያ ሌሎች ፍራፍሬዎችን የሌላቸው አንዳንድ ልዩ ውጤቶች ሊኖሩት ይችላል ማለት ነው። በእድሜ የገፉ ሰዎች ላይ ባደረግነው መጠነኛ ጥናት የሆድ እብጠት እንዲሁም ደግሞ ቅድመ ካንሰር ያለባቸው ሰዎች ላይ የዳቦ ፓፓያ ዝግጅት የኦክሲደንቲቭ ጉዳትን ቀንሷል ማለት ነው። እንዲሁም ደግሞ ስምንተኛ ላይ የምናገኘው የደም መርጋትን ወይም ደም እንዳይረጋ ይከላከላማ ነው። በሰው እና በእንስሳት አካላት ውስጥ የሚገኙ ፌብሪን የተሰኘው ኢንዛይም በፓፓያ ውስጥም ስለሚገኝ ፓፓያ ለምግብ መፈጨት እንዲሁም ደግሞ የደም መርጋት እንዳይከሰት ያደርጋል። በተጨማሪም ፓፓያን መመገብ የደም ፍሰትን በመቆጣጠር የደም ግፊትን መጠን ያስተካክላል ማለት ነው። ዘጠነኛ ላይ የምናገኘው ፓፓያ በአካል ውስጥና በውጭ ያለ ቁስል ቶሎ እንዲድን ያደርጋል። ፓፓያ የምግብ አለመፈጨት፣ ድርቀት፣ ቃር፣ የሆድ አልሳር ጋስቴክና ሌሎች ተዛማጅ የሆኑ ህመሞችን የመፈወስ ብቃት አለው። ሌላውና ተጨማሪ ፓፓያ ከፍተኛ መጠን ያለው ፖታሲየም በውስጡ ስለያዘ የህዋሳት ውስጥ ፈሳሾችን የፍሰት መጠን ለማስተካከል ያግዛል ማለት ነው። አድማጭ ተመልካቾች፣ የዛሬ ቆይቴ ይህን ይመስላል። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እያልኩኝ ነገር ግን ፓፓያን በመጠቀም ከላይ የዘረዘርናቸውን ጥቅሞች መጠቀም ትችላላችሁ፣ ማለት ነው። አመሰግናለሁ። ሰላሙ ነው።